ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዩቱብ ተከታዮቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ ዛሬ ለየት ባለ ቪዲዮ መጥቻለሁ ማለት ነው። ወደ 71 ሺህ የፈጄ አስቤዛ ይሄ ከጀርባ እንደምታዩት የፈጄውን አስቤዛ አሳያችኋለሁ ማለት ነው። ፋጡሚ የለችም። ፋጡሚ እንግዲህ በሀገራችን ለምክንያቱም በጣም መጨካከን እየደረስን ነው። ወላሂ ብነግራችሁ ባለፈው አባቱን ምን አይነት ትውልድ እየተፈጠረ እንደሆነ ተረዱ ማለት ምን አይነት ህዝብ ነው ያለው? ወላ ምን አይነት ቅንጭላት የሌለው ህዝብ ነው ያለው? ምን ሰው ያልሆነ ምን ቆዳ ብቻ ተሸፍኖ ሰው ተብሏል እንጂ በቃ ሰው ያልሆነ ፍጥረት ነው እየተወለደ እየተፈጠረ ያለው እያደገ ያለው ማለት ነው። እና ባለፈው አባቱን ገደለ በተባለው ያ ጉድጉድስ ብሎ ሳይጨረስ አሁን ደግሞ እህቱንና

እንግዲህ ለልጆቿ ጥላት የሆነበት ዘመን መድረሱ ነው እያሳየን። ወላይ እዩት እህቷ ባለም መግደሉ እና እዛ እህዳ ነው። እኛ ዱዓ እናደርጋለን አላማችን እንዳሳካለን፣ ማዕረግ እንድናይ ልጆ ልደሌ ልጅ ልጅ እንድናይ እያልንን ዱዓ ስናደርግ አብዛኛው ደግሞ አረመኔ ህዝብ እየተፈጠረ ይህንን ድርጊት እያደረገ አሜር ያከራል አላህን ያስቆጣብናል። እንደምታዩት ማለት ነው፣ ምን አይነት ህዝብ እየተፈጠረ እንደሆነ ተርዱ። እናንተም እንግዲህ ሀገራችሁ መታችሁ፣ ወደ ሀገራችሁ መታችሁ። ደግሞ ጾም እያለቀ ነው፣ ወደ ሰባት ቀን ነው ቢቀርብላይ። እንግዲህ ሀያ ሶስተኛው ቀን ነው ዛሬ እንግዲህ እያለቀብን ነው እንግዲህ እናንተም አፎ ተባብላችሁ እንደጀመራችሁት በሰላም በፍቅር አገራችሁ መታችሁ ደግሞ ባሎቻችሁ ጋር ልጆቻችሁ ጋር እህት ወንድሞቻችሁ፣ አባቶቻችሁ እናቶቻችሁ ጋር የምጾሙ ያድርጋችሁ። የልፋት እንጀራ ያስቀርላችሁ፣ ቁጭ ብላችሁ መበሉ ያድርጋችሁ። አቦ ወላይ አላህ ስንት ሞልቶታል። ከዛ ከፊት ከማግረፍ የአረብ ሀገር ጭቅጫቄ ያውጣችሁና እንግዲህ ደግሞ በራሳችሁ ቤት በራሳችሁ አጋዥ ማለት ሰራተኛ ቀጥራችሁ የምትኖሩ ያደርጋችሁ ማለት ነው። የዝቅታ ኑሮን አላቃችሁ የከፍታ ኑሮ ይስጣችሁ ማለት ነው። ወላሂ በጣም ታሳዝኑኛላችሁ። ምክንያቱም ብን አሁን ይሄ ሰውዬ ውጭ ልጅ ሊኖሩ ይችላል። እንግዲህ ይህን ትሰማ ምን አይነት እንትን ስሜት እንደሚሰማት ተረዱ። ምን አይነት ስሜት ይሰማታል? ይችልጅ አያችዋ በጣም አምሮ ስተማበላሽ ትደርሳለች ይችል ማለት ነው። እናት የሆነችውን ስለማቅ ነው። ባለፈው አባቷ እዛ ሆነ እዛ ሆና አባቷ ሲሞት ፌንት በልታለች፣ እዛ ሆና ማለት ነው። ይህ የተሰማው ከባድ ነው። ምን አይነት ትሰሙ ይሄንን አባትሽ ድንገት ሞተ በጭ ቤቱ ወቅቱ ሞተ ስትባል ምን አይነት ስሜት እንደሚሰማት ከባድ ነው እና እናንተም እንግዲህ ማለት አሰርታችሁ ይቃማ ደግሞ አሰሩ ማለት ህገ ወጡ ናችሁ። ሁለት ወር መጣለሁ በሶስት ወር መጣለሁ አንድ ወር ቀረኝ እያላችሁ የምታራዝሟላችሁ እየፈራችሁ የሀገሩን ሁኔታ ምንም ቢወደድ ኑሮ፣ ማንም በኑሮ ውድነት የሞተ የለም። አላህ የከፈተውን ጉሮሮ ምንም የሚዘጋው ነገር የለም። አላህ ርዝቃችሁ ነው የምበሉት። የሰው ልጅ ሲወለድ በርዝቁ ነው። እናንተም ርዝቃችሁ ነው የምበሉት። ምንም እንዳታስቡ ንቶ ነው ይቃማ ያላሰራችሁ አሰሩ ማለት ማለት። እዚህ ደግሞ የሆነ ነገር ብራችሁ ጠፍቶ ሊሆን ይችላል መልሼ ስደት ትሰደዳለሁ፣ መለሻ ሀገር ቀይሬ ይሰደዳሉ ልትሉ ትችላላችሁ። እናንተም እንዳረጋላችሁ መሰላቸው ይቃማ አሰሩ። ምንም ውድ ቢሆን ከቤተሰብ የሚያልፍ ነገር የለም። ከቤተሰብ የሚበልጥ ነገር ስለሌለ ይቃማችሁን አሰሩ። የሆነ ልጅ አሁን ወደ 28 ሪያል ፊስቶብኛል ብላለች ይቃማ ለማሰራት ምክንያቱም ቤተሰቦቻቸዋን በሁለት ወሩ በየሶስት ወሩ እየመጣች እንድታይ ብላ ነው ይህን ያሰራቸው እንጂ ብር ሞልቷት አይደለም። ምክንያቱም ከቤተሰብ የበለጠ ነገር የለም። ቤተሰቦቻችሁን እየመጣችሁ እዩ። በህይወት እያሉ ነው ማየት ያለባችሁ፣ ደግሞ በህይወት ታላሉ እመጣለሁ፣ ነገ መጣለሁ፣ ሰኞ መጣለሁ፣ አንድ ወር ቀረኝ እያላችሁ ቀን ሁሉም የሰው ልጅ ቅል ነው ይሰበራል። ይወለዳል፣ ያድጋን፣ ይሞታል። የሰው ልጅ መሞቻውን አያቅም፣ መቼ እንደምንሞታ እናቅም። ምክንያቱም እየመጣችሁ እዩ። እናንተም እዛ ሰው ሀገር ሁናችሁ ከማሰብ ከመጨናነቅ እየመጣችሁ ቤተሰቦቻችሁ ብታዩ ባይነኝ ማለት ነው። ወደ አስቤዛው እንሄዳለን። ወደ አስቤዛው እንሄድ እንሄድ። ወደ 71 ሺ ብር ነው የፈጀው። 71 ሺ ብር ስንላችሁ እንግዲህ ቡና አለ እዚህ። ቡና ማለት በጣም ጨመረ በተባለ አንድ ሺ ብር እየገባ ነው፣ ግን ይሄንን 900 ብር ነው የተገዛው ማለት ነው ዘጠኝ መቶ ብር የተገዛውም ትንስ አንዳንድ ጥቁር ስላለውን አንድ አንዳንድ ጥቁር ማለት እንጂ በጣም የለውም። ዘጠኝ መቶ ብር የሚሸጥ አለ፣ 950 ብር ማለት 950 ብር የሚሸጥ አለ። ብዙም ልዩነት የለውም። ያ 50 ብር ልዩነት ከአንድ ኪሎ ማለት ነው። ይሄ ደግሞ 15 ኪሎ ቡና ነው። ከአንድ ኪሎ 50 ብር ቅናሽ ማለት ቀላል አይደለም። እና ቡናው ብቻ የፈጀው ወላሂ ወደ 13500 ብር ነው፣ በ900 ብር ስታጽቡት ማለት ነው። እና ሌላችሁም እንደምታዩት በርበሬ አለ እዚህ 30 ኪሎ በርበሬ። አብዛኛውን ብር የፈጀው ነዚ ነዚህ ናቸው ማለት ነው። እዚህ ደግሞ አድሮስ እጣን አለ ማለት ነው። ወሎ እጣን እንደምታዩት ቆንጆ እጣን ነው። ኪሎ 650 ማለት ነው። ዘይት አለ እዚህ 20 ሊትር ዘይት 6000 ብር ገብቷል ማለት ነው። እስከ 4700 ብር ገዝተነዋል በነግራችን ላይ። አሁን ወደ አምስት ምናምን ጨምሮ ነው አንድ ሺ አምስት መቶ ብር ጭማሪ ማለት ነው እንደዛ ሁኖ ስድስት ሺህ ብር ገብቷል ማለት ነው አምስት ሊትር ዘይት አለ እዚህ አንድ ሺ ስድስት መቶ ብር ተመር አለ ተመር ሁለት ሺ አምስት መቶ ነበር በዚ በሀገራችን ላይ አሁን ሁለት ሺ አራት መቶ ብር ገብቷል ትንስ መቶ ብር ልዩነት ገብቷል ማለት ነው እዚህ ደግሞ ሀያ አምስት ኪሎ አተርክክ አለ ሀያ አምስት ኪሎ አተርክክ ቆንጆ አተርክክ እንደምታየት ማሻአላ የሆነ አተር ክክ ነው ይሄ። የሚፈጀው 25 ኪሎ በ200 ብር አባዙት። 25 ኪሎ በ200 ነው። እዚህ ያገር ውስጥ ሩዝ አለ ያገር ውስጥ ሩዝ ኪሎ በ120 ብር ማለት ነው። ኪሎ 120 ብር ያገር ውስጥ ሩዝ። ይሄ ስኳር አለ ሽግ ነው። 25 ኪሎ ስኳር ኪሎ 160 ብር ገብቷል ይላሉ፣ ግን እኔ በ150 ብር ነው ምክንያቱም ትንስ ትንስ ቆይት ስላለ የመጣው ተተገዛ ተተገዛ ቆይት ስላለ በመቶ 55 ብር ሂሳብ ማለት ነው። እዚህ ደግሞ በርበሬ አለ። ማሻአላ የሆነ በርበሬ ማዘርናት የዘጋጀችው ባለፈው ስታዘጋጅ ቪዲዮዋ አሳይታችኋለይ ማለት ነው። አብዛኛው የህዝች ልጅ ነው ማለት ነው። 30 ኪሎ በርበሬ ነው። 30 ኪሎ በርበሬ አሁን ላይ በርበሬ ኪሎ ስንት ነው ብትሉ ብጠይቁ 650 ነው። አንድ ኪሎ ዛላው ማለት ነው። ዛላው 650 ብር የዚህች ልጅ ግን የተገዛው በ500 ብር ሂሳብ ነው ማለት ነው። ዛላው በ500 ብር ሂሳብ ተገዛ ተዘጋጀ ማለት ነው። የመቶ 50 ብር ልዩነት ከአንድ ኪሎ አትርፈን ላታል ማለት ነው። አሁን ላይ ቢዘጋጅ ያለውን ልዩነት ይሉት እና ይህን ይመስላል በርበሬዋ። ማሻአላህ፣ የሆነ በርበሬ ነው እንግዲህ በልተውም ጨርሱት አላርጋቸው ማለት ነው ነው ይባላል እና እንደዛ ነው ቀመሙ ራሱ ወደ 9 ሺህ ብር ፈጅቶብኛል ብላለኛል ማለት ነው። ለአንድ ኪሎ 3 ሺህ ብር ነው የሚፈጅ ለ10 ኪሎ ማለት ነው። ለ10 ኪሎ በርበሬ 3 ሺህ ብር ይፈጃል። እንግዲህ ለ30 ኪሎ በርበሬ ደግሞ 19 ሺህ ብር ፈጅቶብኛል እያለችኝ ነው የማዘሯ ማለት ነው። እሷ ናት ያዘጋጀችው በሱም ያን አርጅን ቆላታን ከአንድ የሶስት ጊዜ አዘጋጅተን ነው የአንድ ሰው ማለት ነው። እና እየቀመሳችሁት እናንተ ይዘጋጅላችኋል ማለት ነው። እዚህ መኮረኒ ያለ መኮረኒ 25 ኪሎ መኮረኒ ነው። ኪሎ በ130 ብር ሂሳብ 25 ኪሎ ማለት ነው። እዚህ ፍርኖ ድቄት አለ። ፍርኖ ድቄት ከነአን ፍርኖ ድቄት ማለት ነው። ቁንጆ ፍርኖ ድቄት ነው። እኔ ራሱ ለእናቴ የሚገዛላት ይሄን ነው። ይሄ ያው እናቴም ስለምንሞክረው ምንም ልዩነት የለውም። 25 ኪ ኪሎ 4800 ብር ማለት ነው። አሁን ጨምሯል ቆይት ስለተገዛ ነው እንጂ አሁን ጨምሮ ጀምሮ 4800 ብር ማለት 2400 ብር ማለት ነው። 25 ኪሎ ይሄ 50 ኪሎ ነው፣ 4800 ብር ማለት ነው። እና ከሞላ ጎደል አስቤዛዋ ይህን ይመስላል። እንግዲህ እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። ይሄን ቪዲዮ አድርሱላት፣ እሷም ታየዋለች ማለት ነው። እንግዲህ እዚሁ አቀስታ ነው የሚሰጠው። በነገራችን ላይ አልነገርኳችሁም መሰለኝ፣ እዚሁ አቀስታ ከተማ ውብቷ ቀስታ ነው የሚሰጠው። ይህን ይመስላል አስቤዛዎቿ፣ ይህን ይመስላሉ። በተረፈ እናመሰግናለን። ላይክ ሼር ሰብስክራይብ እያደረጋችሁ ብዙ ሰው እንዲደርስልኝ ስላደረጋችሁልኝ አመሰግናለሁ። በተረፈም አስቤዛ ማዘዝ ለምትፈልጉ እህት ወንድሞቼ እዚህ ስክሪን ላይ አስቀምጥላችኋለሁም። የመጀመሪያው ላይ ኮመንትም ገብታችሁ ታገኙታላችሁ ማለት ነው አንድ ቪዲዮ ላይ አንዱ ብታጡት ወረድ ብላችሁ ደግሞ አንድ ቪዲዮ ስታገኙት እዛ ላይ ታገኙታላችሁ ቁጥራችሁን ማለት ነው። አብዛኛው አስቤዛን ለመግዛዛት ሳይሆን እኛ ምን ፈልገ የምትፈልጉን ለሌላም አብዛኛው ለሁሉም ነገር እናቴን ለማማከር እንዴት ነው እሷም አብዛኛው ሀገር ላይ ከመጣች ሶስት አመት እንግዲህ የሁለት ዓመት ልጅ ወለደች ማለት ነውና እሷን እንዴት ነው ሀገር እንዴት ነው ኑሮ ምናምን ያላችሁ እንድትረጋጉ እሷን መጠየቅ ትችላላችሁ። ባተረፈ ነገር ማመካከር ማለት ነው። እዚህ ሀገር እህት ወንድም ናችሁ ታልኖራችሁ ምንም መኖራዊ መልሶ ስደት ነው። ምክክር ነው የሚያስፈልገው ማለት ነው። እና መልሳችሁ ስደት እንዳትመኙ፣ እንግዲህ ሀገራችሁ ላይም ደግሞ የረፍት እንጀራ እንዲሰጣችሁ እናንተ ቆረጥ ብላችሁ ንቶሎ ማለት ነው። ያልቆረጣችኋለ ሁለት ወር ሲቀራችሁ ደግሞ የምታራዝሙት አላችሁ፣ አንድ ወር ሲቀራችሁ የምታራዝሙት አላችሁ። እና አትፍሩ ንቶሎ ምንም ኖሮ ቢወደድም ማንም በረሃብ ሞት የለም፣ ወላሂ እርዝቁን አላህ ያመጣዋል። ወላሂ ማለት ነው እና እርዚቃችሁን የእናንተን አላህ የከፈተውን ጉሮሮ ምንም አይዘገው ማለት ነው ወላሂ። እና ምንም የሚያሳስባችሁ ነገር የለም። ቶሎ በተረፈ ቤተሰቦቻችሁ ጋር የተመካከላችሁ ሲደብራችሁ፣ ያላገባችሁ አብዛኛው የምትጨናነቁት ያላገባችሁ ናችሁ። ወላሂ አብዛኛው ትዳርም ስታጡ ማለት የምነጫነጭ ሂሳብ ትገባላችሁ እና እዛም እንዳትገቡ አላህ የወፈቀላችሁም ለእናንተ ያለውን ትዳር ይስጣችሁ። ማለት እኔም አላገባው እንግዲህ ለዱዓ ነው ወላሂ። ምን ይላሉ መሰላችሁ ለዱዓ አብዛኛው ቃሎቾቻችን እነዚህ ሙሚኖቻችሁ ማለት ነው። ለዱዓ አብዛኛው ዱዓ የሚያደርጉት ወላሂ ለትዳር ዱዓ ያደርጋሉ። ምክንያቱም አላህ እናንተ ያለችው ሚስት፣ ባል አላህ ደግሞ ከትዳር በላይ ምንም ነገር የለም። ምክንያቱም ዋና ህይወታችሁ ትዳር ነው ማለት ከእናት አባት አልፎ እህት ወንድም፣ እናት አባት፣ እህት ሁሉ ነገር የሚሆናችሁ ባል ወይም ሚስት ናት ማለት ነው። እና በተረፈ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቻው።